በመላው ዓለም የምትገኝ ውድ ኢትዮጵያውያን እንደመቆየታችኋል በዛሬ ዕለት ጥቅምት 28 የተሰሙ አጫጭር መረጃዎች ጋር ተመልሰናል። ይፋ ሆነው የጠቅላይ ሚኒስትር አብይ አህመድ የአማራ ክልል ጉዞ፣ በጠቅላይ ሚኒስትር አብይ አህመድ ዙሪያ አዲሱ የኒውዮርክ ከተማ ከንቲባ አባት ከዓመታት በፊት የሰጡት ትንበያና የተከሰተው ነገር፣ ገንዘብ ሚኒስቴር የክልሉን በጀት ማገዱና የድሮን ጥቃት እንዲሁም ወልቃይት ይመለስ አለበለዚያ ቀጠናው ወደ ለየለት ጦርነት ይመለሳል ሲል የትግራይ ክልል ያወጣው መግለጫና ፓርቲው ሲታረቁ ሻምፓኝ ለሚራጩ መሪዎች የሚደረግ ጦርነት ይቁም ሲል ለወጣቶች አስተላለፈውን መግለጫን ተከታትለናል። እስከ ፍጻሜው አብራችሁን ቆዩ። የኒውዮርክ ከተማ አዲሱ ከንቲባ አባት ለጠቅላይ ሚኒስትር አብይ አህመድ አስተላልፈውት የነበረው ያልተሰማው ትንቢት ከቀናት በፊት የዓለማችን መዲና በምትባለው ኒውዮርክ ከተማ የመጀመሪያው ሙስሊም ከንቲባ በመሆን ማምዲን መሐሙድ ታሪካዊ ምርጫ ማሸነፋቸው ያለምን ትኩረት ስቧል። ይህ ዜና ለኢትዮጵያውያን ከፖለቲካው ባሻገር ብዙዎች ዘነጉትንና ቸል የተባለውን አንድ ታሪካዊ ማስጠንቀቂያና ትንቢት ይዞ ብቅ ብሏል። ይኸውም የአዲሱ ከንቲባ ምሁር አባት ፕሮፌሰር መሐሙድ ማምዴን ጠቅላይ ሚኒስትር አብይ አህመድ ወደ ሥልጣን ሲመጡ ያቀረቡላቸው ምክርና የኢትዮጵያን አደገኛ የፖለቲካ ጉዞ አስቀድመው መተንበያቸው ነበረ። በአፍሪካ ፖለቲካ ላይ ባላቸው ጥልቅ እውቀትና ምርምር ዓለም አቀፍ እውቅና ያተረፉት ፕሮፌሰር መሐመድ ማምዴን የጠቅላይ ሚኒስትር አብይ አህመድ የለውጥ እንቅስቃሴ ገና ሲጀምር ነበር የኢትዮጵያን መጻኤ የጨለማ ጉዞ ያመላከቱት። እኚሁ የኮሎምቢያ ዩኒቨርሲቲ ፕሮፌሰር ጥር 3 ቀን 2019 እንደ ኤሮፓያን አቆጣጠር በዓለማችን ተጽዕኖ ፈጣሪ በሆነው ኒውዮርክ ታይምስ ጋዜጣ ላይ ባሳተሙት ጽሑፋቸው የለውጡ ጉዞ ከኢትዮጵያ ሕገ መንግሥታዊ የዘር ፌዴራሊዝም ሥርዓት ጋር እንደሚላተም በግልጽ። የጠቅላይ ሚኒስትሩ የለውጥ ጉዞ ሙሉና ስኬታማ ሊሆን የሚችለውም እነዚህን ምክሮች ከተገበሩ ብቻ እንደነበረም አስጠንቅቀው ነበረም። ስርዓቱ መሠረታዊ መብቶች እንደ መሬት ባለቤትነት የመንግሥት ሥራና የፖለቲካ ውክልና ከኢትዮጵያ ዜግነት ይልቅ ከብሔር ማንነት ጋር መተሳሰሩ የተወላጅና የመጤ ክፍፍልን በማምጣት ለሀገር አንድነት ትልቅ ስጋት እንደሚሆንና የብሔር ግጭቶች እንደሚያቀጣጠል በጽሑፋቸው በሰፊው አስረድተው ነበርም። ፕሮፌሰር ማምዳኒ በወቅቱ ለጠቅላይ ሚኒስትሩ ያቀረቡት ምክረ ሐሳብ ግልጽም ነበርም። የለውጥ ጉዞ እንዲሳካ ከተፈለገ በዘር ላይ የተመሰረተው ፌዴራሊዝም በመተው በጂኦግራፊካዊ አከላለል ወይም ቴሪቶሪያል ፌዴራሊዝም ላይ የተመሰረተ ስርዓት እንዲከተሉ ነበረ በተነባቢው የኒውዮርክ ታይምስ ላይ ምክራቸውን ያሰፈሩት። ይህ ምክር ግን ሰሚ ጆሮ ያገኘ አይመስልም። ትንቢታቸውም ብዙም ሳይቆይ እውን መሆን ጀመረም። ምክራቸውን ከሰጡ በኋላ በነበሩት ዓመታትም ኢትዮጵያ በታሪኳ አይታ የማታውቀው የእርስ በርስ ጦርነትና የብሔር ግጭቶችን ማዕከል ሆነች። ፕሮፌሰሩ ስጋታቸውን የገለጹበት የዘር ፖለቲካ ተባብሶ ሀገሪቱን ወደ ከፋ የደም መፋሰስ ውስጥም ከተቷት። ፕሮፌሰሩ በ2019 ጽሁፋቸው የጠቅላይ ሚኒስትሩን የመጀመሪያ እርምጃዎች አድንቀውም ነበረም። ከኤርትራ ጋር የነበረው የ20 ዓመት ደም ማፋሳሽ ጦርነት ማብቃቱ፣ የፖለቲካ እስረኞች መፈታታቸው፣ የታገዱ ተቃዋሚ ፓርቲዎች ወደ አገር ቤት መግባታቸውና የፕሬስ ነጻነት መታወጅ በእኒሁ ምሁር ዘንድ ምስጋናና ተርፎ ነበረም። ዛሬ ከስድስት ዓመታት በኋላ ግን ያሁሉ ተስፋ እንደ ጉም በኖ ተበታትኖ ይታያል። ኢትዮጵያና ኤርትራ እንደገና የሻከረ ግንኙነት ውስጥ ገብተዋል። እነ ክርስቲያን ታደለን ጨምሮ በርካታ ፖለቲከኞችና ጋዜጠኞች በእስር ላይ ይገኛሉ። የፕሬስ ነፃነቱ ታፍኖ በርካታ ጋዜጠኞች ለስደት ተዳርገው ይገኛል። የፕሮፌሰር ማምዳኔ ማስጠንቀቂያም በቀጥታ ለጠቅላይ ሚኒስትሩ በደብዳቤ ባይደርስም በዓለም አቀፍ መድረክ ላይ የቀረበ ግልጽ ምክርና ስጋት ነበረም። ዛሬ ልጃቸው የኒውዮርክን ከተማ በከንቲባነት ሲረከብ ዓለም የምርጫውን ክስተት ሲያደንቅ ኢትዮጵያውያን በፊናቸው ደግሞ አባቱ አስቀድመው የተናገሩት ነገር ጆሮ ዳባ ልበስ የተባለው ትንቢታዊ ቃል እየከፈሉበት ይገኛል። የትግራይ ኃይል በአፋር ክልል ጥቃት ከፍቶ ስድስት ቀበሌዎችን መቆጣጠሩን ተከትሎ በፌዴራል መንግስቱና በትግራይ ጊዜው አስተዳደር መካከል የነበረው ውጥረት ወደ ለየለት ምዕራፍ ተሸጋግሯል። የፌዴራል መንግስቱ የትግራይን የወር በጀት ሲያገድ፣ የመከላከያ ሰራዊቱ በበኩሉ በድሮን የአየር ጥቃት መፈጸሙ ተሰምቷል። የትግራይ ጊዜው አስተዳደር በበኩሉ ኢትዮጵያና ቀጠናዋ ወደ ጥፋት እንዳያመሩ ያስጠነቀቀ ሲሆን የወልቃይት ጉዳይ እንዲፈታ ሲል አዲስ ጥያቄን ይዞ ብቅ ብሏል። የገንዘብ ሚኒስትር ለትግራይ ክልል መድቦት የነበረውን የጥቅምት ወር በጀት እንዲታገድ ትዕዛዝን አስተላልፏል። ሚኒስትሩ ለኢትዮጵያ ንግድ ባንክ በጻፈው በዚሁ ደብዳቤ ለትግራይ ክልል የተመደበውን በጀት አስተካክለን መላክ በማስፈለጉ በሚል ምክንያት ወደ ኢትዮጵያ ብሔራዊ ባንክ እንዲመለስም ጠይቋል። የትግራይ ኃይሎች በአፋር ጥቃቱን የከፈቱት ጥቅምት 26 ቀን 2018 ዓ ም ቢሆንም የገንዘብ ሚኒስቴር በጀቱ እንዲታገድ ትዕዛዝ የሰጠውና ደብዳቤ የጻፈው ግን ከዚህ ጥቃት ሁለት ሳምንት ቀደም ብሎ ጥቅምት 12 ቀን 2018 ዓ ም በጻፈው ደብዳቤ ላይ መሆኑ ተመላክቷል። ምንም እንኳን ሚኒስትሩ ለውሳኔው ማስተካከያ የሚል ግልጽ ያልሆነ ምክንያትን ቢሰጥም እርምጃው የመጣው ጠቅላይ ሚኒስትር አብይ አህመድ በቅርቡ ፓርላማ ካደረጉት ንግግር ጋር የተያዘ እንደሆነም ተገምቷል። ጠቅላይ ሚኒስትሩ ወደ ትግራይ እየላክን ያለነው በጀት ኃይል ለማሰልጠንና ለማጠናከር እየዋለ ነው። በኮንትሮባንድ መሳሪያ እየገዙ ሰራዊት እያስመረቁና ከውጭ ኃይል ጋር ግንኙነት ጀምረዋል። ይህም የፕሪቶሪያውን ስምምነት ይጥሳል ሲሉ ክስ ማቅረባቸው ይታወሳል። የትግራይ ኃይሎች በአፋር ክልል ወደ 15 ኪሎ ሜትር ዘልቀው በመግባት ስድስት መንደሮችን ተቆጣጥረው በሚገኙበት በአሁኑ ወቅት የፌዴራል መከላከያ ሰራዊት የአየር እርምጃ መውሰዱም ታውቋል። ሰራዊቱ ወደ አካባቢው እግረኛ ጦር ልኮ ቦታዎችን ለማስለቀቅ ያደረገው ጥረት እስካሁን ባይኖርም ጥቅምት 28 ቀን 2018 ዓ ም ሌሊት 8 ሰዓት አካባቢ ከፍተኛ ውጊያ ከተደረገባቸው መንደሮች አንዱ በሆነው በአፋር ክልል ቶንሳ ላይ የድሮን ጥቃት መፈጸሙ ተገልጿል። የጥቃቱ ዋነኛ ኢላማዎችም ወደ አፋር የገቡት የትግራይ ታጣቂዎች ተሽከርካሪዎችና የጥይት ማከማቻዎችም እንደነበሩ ተነግሯል። ይህ ሁሉ እየሆነ ባለበት ሁኔታ የትግራይ ጊዜያዊ አስተዳደር ከፌዴራል መንግስቱ ቀድሞ በወጣው ሰፊ መግለጫ የራሱን አቋምና ማስጠንቀቂያ ይፋ አድርጓል። አስተዳደሩ በአፋር የተፈጸመውን ወረራ በራሱ ውሳኔ እንደሆነ ባያምንም በአፋር ክልል ሐራ መሬት ወይም ነፃ መሬት በሚል የተደራጀ ታጣቂ ኃይል ትግራይን ለማተራመስ ተደጋጋሚ ትንኮሳ ሲፈጽም ነበር ሲል ከሷል። ይህ ኃይል በደቡብ ትግራይ ራያ ዘቡና ራያ ጨርጨርን በመሳሰሉ የራያ አካባቢዎችም በሚንቀሳቀሱ አመራሮች ላይ ጥቃት በመፈጸም ትንኮሳዎችን ሲያካሄድ ነበር በማለትም በመግለጫው ላይ ጠቅሷል። የፌዴራል መንግስት የፕሪቶሪያውን ስምምነት በአግባቡ ባለመተግበሩም የሰላም ሂደቱ መጎዳቱን የገለጹ አስተዳደሩ ይህ ሁኔታ ኢትዮጵያንና ቀጠናውን ወደማይፈለግ ዳግም ጥፋት ሊወስድ ይችላል ሲል ማስጠንቅቋል። ከሁሉም በላይ ግን መግለጫው ከፕሪቶሪያው ስምምነት በኋላ በይፋ ሲነሳ ያልተሰማውን የወልቃይት ጠገዴ ጉዳይ አንስቷል። ሕገ መንግሥታዊ የትግራይ ወሰን እንዲረጋገጥና የተፈናቀሉ የትግራይ ተወላጆች ደህንነታቸው ተረጋግጦላቸው ወደ ቀያቸው እንዲመለሱ በሚል ወልቄትን ወደ ትግራይ መመለስ አስፈላጊነትን በግልጽ ጠይቋል። ይሁን እንጂ የወልቄት ራያ ጉዳይ በፕሪቶሪያዊ የሰላም ስምምነት በኮንቴስትድ ኤሪያ የሚጠቃለሉ አካባቢዎች መሆኑ የሚታወቅ ነው። በተጨማሪም የአፋር ክልል የትግራይ ኃይሎች ወረራ ፈጽመዋል ሲል ያወጣውን መግለጫ ተከትሎ መሰረተ ቢስ ሲላጣጣለው ጊዜው አስተዳደሩ ችግሩን እየፈጠረው ያለው አካል በተቃራኒው ከሳሽ ሆኖ ቀርቧል ሲል በአፋር ክልል መንግስት ላይ ወቀሳን ሰንዝሯል። እንዲሁም አፋር ክልል ውስጥ ሐራ መሬት ላይ ሲሰለጡን የቆዩ ኃይሎች በተደጋጋሚ በራያ አካባቢዎች በጊዜው አስተዳደሩ ላይ ትንኮሳዎችን ሲፈጽሙ ቆይቷል ሲልም አስታውሷል። በግጭቱ ሳቢያ እስካሁን ከሁለት ሺህ በላይ የአፋር ክልል ነዋሪዎች ከቀያቸው የተፈናቀሉ ሲሆን በመቀለ ከተማም ጦርነት አንፈልግም የሚሉ ተማሪዎች በተወሰነ ደረጃ ተቃውሞ ማሰማታቸው ታውቋል። የጦርነት አታሞው ዳግም እየተመታ ነው ያለው እናት ፓርቲ፣ ጦርነቱ ይብቃ የሚል ተቃውሞ በወጣቶች ዘንድ እንዲጀመር ጥሪና አቅርቧል። እናት ፓርቲ ዛሬ ከሰዓት በኋላ ባወጣው ይፋዊ መግለጫ አስቸኳይ በሆነው አዲስ የጦርነት ደባብ ዙሪያ አቋሙን ይፋ አድርጓል። በፌዴራል መንግስቱና በትግራይ ጊዜያዊ አስተዳደር መካከል አዲስ የጦርነት ነጋሪት እየተጎሰመ ነው። በአፋር ክልል ግጭቱ ተጀምሮ ንጹሐን ዜጎች ከቀያቸው ተፈናቅለዋል። በወልቃይትም ተመሳሳይ የጦርነት ጉሰማ ይሰማል ያለው ፓርቲው የአዲሱ ውጥረት በአማራና በኦሮሚያ ክልሎች ለዓመታት የዘለቀውና መፍትሄ ያጣው ጦርነት ላይ እሳትን እንደ መጨመር ይቆጠራል ብሏል። ሁሉም ወገኖች የያዙትን እንደ ማፋሳሽ መንገድ እንዲፈትሹና በአስቸኳይ ከግጭት እንዲቆጠቡ ጥሪ ያቀረበው ፓርቲው በአማራ በኦሮሚያና እንዲሁም በትግራይና አፋር አዋሳኝ አካባቢዎች የተጀመሩ ግጭቶች በሙሉ በአስቸኳይ በጠረጴዛ ዙሪያ መፍትሄ እንዲያገኙ ጠይቋል። መላው የኢትዮጵያ ሕዝብ በተለይም ወጣቶች ጦርነት በቃነ በማለት በያሉበት ድምፃቸውን እንዲያሰሙም ጥሪን አቅርቧል። የጦርነት ፉከራና ቀረርቶ የሞት ድግስ የሚሆነው ልጃቸውን በውጭ አገር የሚያስተምሩና ከጦርነት በኋላ ሻምፓኝ ለሚራጩ ባለሥልጣናት ሳይሆን ጥሬ ቆርጥማ ልጇን ላሳደገች ምስኪን እናት ነው ያለው ፓርቲው። ይህ አዲስ ጦርነት የትግራይ የአማራና የአፋር እናቶችን ዳግም ማቅ የሚያለብስ እንጂ መፍትሄ የሚያመጣ አይደለምም ብለዋል። የሚዲያ ሽፋን ያላገኘው የጠቅላይ ሚኒስትር አብይ አህመድ የአማራ ክልል ጉብኝት። ጠቅላይ ሚኒስትር አብይ አህመድ በቅርቡ በአማራ ክልል ዋና ከተሞች ባህር ዳርና ጎንደር ለሁለት ቀናት የፈጀ የሚዲያ ይፋ ያልሆነ ጉብኝት ማድረጋቸው ተሰምቷል። አሁን ላይ አዲስ አበባ ከተመለሱ በኋላ ፋናን ጨምሮ በጉዳዩ ዙሪያ ዘገባ ይዘው ወጥተዋል። ከሰሞኑ በኦሮሚያ ክልል ባሌ ዞኖች በክልሉ ባለስልጣናት ጋር የተለያዩ ጉብኝቶችና ውይይቶችን ሲሳተፉ የታዩ ጠቅላይ ሚኒስትሩ ባሳለፍናቸው ቀናት ደግሞ አቅጣጫቸውን ወደ አማራ ክልል በማድረግ በጎንደርና በባህር ዳር ከተሞች የሥራ ጉብኝት አድርገው እንደነበር ለማወቅ ተችሏል። ጉብኝታቸውን አጠናቀው ከሁለት ቀናት በኋላ ወደ አዲስ አበባም የተመለሱ ቢሆንም በጉብኝታቸው ዙሪያ ግን በጠቅላይ ሚኒስትር ጽህፈት ቤትም ሆነ በራሳቸው የማኅበራዊ ሚዲያ ትስስር ገጾች ላይ የተገለጸ ነገር አልነበረም። ይሁን እንጂ ወደ አዲስ አበባ ከተመለሱ ከእለታት በኋላ ዛሬ ጥቅምት 28 ቀን ከሰዓት በኋላ የጠቅላይ ሚኒስትሩ ጉብኝት በሚዲያዎች ተዘግቧል። ጉዳዩን በቅርበት የሚያውቁ ምንጮች እንዳስረዱት ጠቅላይ ሚኒስትሩ በባህር ዳር ቆይታቸው በከተማዋ እየተሰሩ የሚገኙ የኮሪደር ልማት ሥራዎችን ተዘዋውረው ጎብኝተዋል። ከዚህ ባሻገርም ሰፊ የሚዲያ ሽፋን አግኝቶ በቅርቡ ባህር ዳር የደረሰችውን ጣናንሽ የተሰኘችውን አዲስ መርከብ እንዲሁም ጣሪያው በቅርቡ ተገጥሞ የተጠናቀቀውን የባህር ዳር ዓለም አቀፍ ስታዲየም መመልከታቸው ተገልጿል። ሆኖም የጉብኝታቸው ዝርዝር ይፋ ያልሆነበት ምክንያት እስካሁን አልታወቀም። በተመሳሳይ ጠቅላይ ሚኒስትሩ ወደ ጎንደር ከተማ ማቅንተው እንደነበር የተጠቆመ ሲሆን ቀደም ሲል በልዩ ሁኔታ ግንባታው እንዲፋጠን መመሪያ ያስተላለፉበትን የመገጭ ግድብ የግንባታ ሂደት በአካል ተገኝተው መመልከታቸውን ምንጮች አስረድተዋል። ይህ የጠቅላይ ሚኒስትር አብይ አህመድ የአማራ ክልል ጉብኝት የተካሄደው በተለይ የገዢው ብልጽግና ፓርቲ ከፍተኛ አመራሮች በአዳማ ከተማ ፓርቲ ያዘጋጀውን የአራተኛ ዙር ስልጠና እየወሰዱ በሚገኝበት ወቅት ነው።